አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራቸው የቻናል የተከታታዮች እንዴት ናቸው? ከኔጋ አልሐምዱሊላህ ረቢልአለሚን። ዛሬ እንግዲህ በጠዋቱ ተነስቼ ነው ልብስ ሳጥብ የነበረውና ከዛ ከሰዓት በኋላ ደግሞ ልብስ ረተባ ላይ ነበርኩኝና ያው እንደምታዩት እንግዲህ ግቢያችንም አረንጓዴ ነው፣ በጣም አሪፍ አየር ነው የሚመጣው ኦሪጂናል የሆነው ኦክሲጅን ነው የምናገኘው እላቸዋለሁ። ዙሪያውን ዛፍ ነው። በነገራችን ላይ ይሄ ያው ከግቢው ውጭ ነው እንደዚህ የምታዩት። እዚህ ደግሞ ከግቢ ውስጥ ነው። ግን በመስኮቱ የእኔ ክላስ መስኮቱ አይችና በስከዛ በኩል እንደምታዩት በቆሎ አለ። እና በዚህም ኦክሲጅን እናገኛለን፣ በዛም ኦክሲጅን እናገኛለን። አሪፍ አየር አለው እላቸዋለሁኝ በዚሁ አጋጣሚ እና ወዶችዬ ዛሬ ልብስ ስረት በቃ ወገቤ ቁምጥ ብሎ ነበረና ማንኛችንም በቃ ከአረብ ሀገራት መተን በአስራ አምስት ቀኑ ሚሆን በወሩ ሚሆን በሁለት ወሩ በቃ ሻንጣችንን አውርደን ዘግዝከን የምንረትበው ነገር በጣም ይገርመኛል። የሚገርማችሁ ነገር እዚ ኢትዮጵያ ውስጥ ያለ ሰው ራሱ እስከሚገርመው ድረስ ማለት ነው። በቃ እነዚህ ከውጭ የመጡማ በቃ ነቅለው አይደል የሚመጡ። ስብሓናላ በቃ ቤት ሲወለውሉ ሻንጣቸው ምንም ያልሆነም ምንም ያልሆነውን ዝርግፍ አድርገው እንደገና በቃ እዛው ሲደክቡ ይውላሉ። እኔ ለምን እንደሆነ ምናምን ይላሉ ብዙ ሰው ነው በቃ እንደ ጎረቤቶቻችሁ የሆኑ ቤተሰቦቻችሁ በቃ እንደዚህ ነው የሚሏችሁ። እና እኔም ብዙ ጊዜ በቃ ስራ በማይኖረኝ ሰዓት ራሱ ቤት ልረት ምናምን ብዬ ካሰብኩ ልብሶችን ካጣጠብኩ በኋላ አጣጥፌ እንደዚህ ሳስገባ ምናምን ነገር በቃ አውጥቼ የልጆቼንም ሻንጣ የኔንም ሻንጣ ዝግዝግ አደርግና እንደገና እንዳዲስ ረትባለሁኝ ማለት ነው። ያው ስትረትቡ የልጆቻችንን ሻንጣ እንግዲህ የማይፈለጉ ነገሮች አሉ። የሚገርማቸው የማዘያ ያው መካከለኛዋን ልጄን ያሳደገ ነው በእሷነ የተገዛው ማለት ነው፣ ለእሷ ነበር የተገዛው። ከዛ እኔ ደግሞ የመጨረሻውን ልጅን አሁን አሳደግኩበት ማለት ነው ውዶች። ይሄ ደግሞ አሁን ምናልባት ከዚህ በኋላ ልጅ ከመጣ ስለሚያስፈልግ እንደዚሁ ከሻንጣው ከስር አስቀምጣለሁ። ብዙ ማቀፊያዎች አሉ። የሚገርማችሁ ነገር ያው ምናልባት አልወልድም ምናምን ከዚህ በኋላ በቃ ብላችሁ ካሰባችሁ ለሰው ልጅ ያለው ሰው ለሚወልድ ሰው ምናምን ተሰጡት ይሆናል። ያው እኔ ምናልባት አይታወቅም በሚል አላህ ከሰጠኝ ደግሞ አላህ ከረዘቀኝ ያው ጠቀምበታለሁ ብዬ ስለማስብ ከስር ከስር አድርጋችኋለሁ። ብዙ የልጆች ልብስ ያኔ ልጅ ስትወልዱ የመጀመሪያው ልጅ ያደገበትን ለቀጣዩ ልጃችሁ ስለሚሆን እንደዚህ ታስቀምጡታላችሁ እና እኔም እራትቤ ከስር ከስር አስቀምጠዋለሁ እንትን እንሽያሉ እነሱን ከስር ከስር አስቀምጣችኋለሁኝ ማቀፊያ ነሽ ምንድን ነሽ የሌለ የለም። ማዘያ ብትሉ እና አንዳንድ ጊዜ እንደዚህ የልጆቻችሁን ሻንጣ ልትረትቡ ስትፈቱ ምናምን ብዙ ትዝታዎች ታገኛላችሁ። በጣም የሚያስቁ ነገሮች ታገኛላችሁ። በቃ በተለይ ረጅም ጊዜ ከሆናችሁ ከወለዳችሁ፣ እኔ እንኳን ያው ወደ ሶስት አመት ሊሆነው ነው ልጁ ሁለት አመት ከአምስት ወር ሆኖታል እንግዲህ በቅርብ ነው ማለት ነው። ግን ረጅም ጊዜ ሆኗችሁ ከሆነ ወልዳችሁ ቆይታችሁ ከሆነ ማቀፊያቸውን ስታዩ እንደዚህ የሰራ በተለይ የሰራችሁላቸው ነገሮች ካሉ እነሱን ስታዩ ምናምን ደስ ይላችኋል። በቃ የሆነ ስሜት አለው። ብቻ የሆነ እንደ አዲስ ልጅ ቢኖራችሁ ምናምን ብላችሁ ትመኛላችሁ። በጣም ደስ ይላል ስሜቱ እና እኔ ልጆች ገና ተወልዶ በቃ ህፃን ትንሽ የሆኖ በጣም ነው የምወደው፣ ግን ቶሎ ድግ ይላሉና፣ አንዳንድ ጊዜ ድሮ ወንድሞቹን እንኳን ትናንቶቹ እንደ ባላደጋችሁ ምናምን እል ነበረ እና ለሴቷ ልጄ እዛ አረብ አገር እያለሁኝ ዘጠኝ ወር እርጉዝ ሁኜ እነዚህ ሹራቦች የእጅ የእግር ምናምን ልክ እንደ ካልሲ ሆነው እንደ ጫማ ነገር ማለት ነው። ኮፍያ ለብርድ ምናምን እንደዚህ ሰራ ነበረ እና እነሱን ነገሮች አውጥቼ ሳያቸው ምናምን በጣም ደስ ይለኛል። ልክ ይሆናል አይደለ? ወደኋላ ስትመለሱ በጣም ደስ የሚል ስሜት አለው። እና እነዚህን ነገሮች በእጅ የነበረ የምሰራው እና ልትወልዱ ስትቃረቡ ምናምን አንዳንድ ጊዜ ወልዳችሁ ራሱ ትንሽ ካረፋችሁ በኋላ ለልጆቻችሁ ትሰራላችሁ። እኔ በቃ እንደዚህ አይነት ነገር ማትኮርኮር ነበር ስራዬ። እና የእጅ ስራዎችን ልክ እንደ ጫማዎች ነገር አድርጌ እነሱን፣ ቆይ አንድ ጊዜ ያሳያችኋለኝ በደንብ፣ በጣም የሚያማምሩት ላ እንደምታያቸው፣ ልክ ማሰሪያ እንደምናደርገው አይደል፣ ልክ እንደ ማሰሪያ አድርጌ ልክ እንደ ቁልፍ ደግሞ እንትኗዋን ይቺ ነጭ እንትን ነገር አለች አይደለ? እሷን አንገታችን ላይ የምናደርጋትን እሷን ልክ እንደ ቁልፍ አድርጌ ከዛ ለሴቷ ልጄ ስለሆነ ያው አበባ ምናምን እንደዚህ ዲዛይን አደርግባቸውና በጣም እግሯ ላይ በጣም ነበረ የሚያምሩት። እንደዚህ አድርጋችሁ ልክ እንደ ሹራብ ነገር ይሆንና ያው ጫማ በሉት በጣም ያምራል እና እነሱን ስታደርጉላቸው ልጅ ሆኖ ትንንሽ እየሆነው እግራቸው በጣም ነው ደስ የሚሉት። እና ያው እንሻላ ከዚህ በኋላ አላህ ልጅ ከሰጠኝ ከወለድኩም ያው አለብሳቸዋለሁ በሚል አስቀምጫቸዋለኝ ማለት ነው። በጣም ነው የሚያማምሩኝ። እኔ እንጃ ራሴ ስለሰሯቸው ማዳነቅ ሳይሆን ለሕፃን ብላችሁ የምታደርጉት ነገር ትንንሽ ስለሚሆኑ ያስደስታሉ። የሌላ ሰው ቢሆንም እንትን ስታዩቸው፣ ስታደርጉላቸው ምናምን ደስ ይላሉ እና እጅ ሙያ ቢኖራችሁ እንደዚህ አይነት ነገሮችን ለልጆቻችሁ ስትሰሩ በጣም ነው የሚያስደንቃችሁ፣ ደስ የሚላችሁ ማለት። ገዝታችሁ ከምታደርጉላቸው እናንተ በእጃችሁ ሰርታችሁ ያደረጋችሁላቸው ነገር በጣም ደስ ይላል። እና ይህንን ይመስላል እንግዲህ ሻንጣይን ጉርጉርጉር አድርጌ ነበረ ረታተብኩኝ። አሁን የኔን ጨርሻለሁ። የልጆቹን ደግሞ እየረተብኩ ይነውላችኋለውኝ። እና ማንኛችን አረብ ሀገር ሂደን የመጣን ሰዎች በቃ እንደዚህ ነው ስራችን። እንግዲህ ቀድማችሁ ከመምጣታችሁ በፊት የምታደርጉትን ነገር ላሳያችሁ፣ ያው እኔ የማደርገውን ነገር እናንተም ስትመጡ ታደርጉታላችሁ እላችኋለሁ። ቤታችሁን ስትረታትቡ፣ በተለይ ልብሳችሁን አጣጥባችሁ ምናምን፣ ቤት አጽዳርታችሁ ምናምን ከጨረሳችሁ በኋላ በቃ ስራ ከሌላችሁ ስራ ብላችሁ በቃ ስራ ብላችሁ ሻንጣችሁን አውርዳችሁ በትናችሁ፣ እንደ አዲስ ደግሞ ተረትቡታላችሁ እና ያው ብዙ ጊዜ ረጅም ጊዜ ሳትረትቡት ከቆየ ምናምን ልብሱ የመጨማደድ ባህሪ ምናምን ስላለው ስለሚጫጫን ስለዛው ውስጥ ስለሚጨቋቆን ምናምን ዘና አድርጋችሁ አራግፋችሁ መልሳችሁ አጣጥፋችሁ እንደገና እንዳዲስ ስትረታትቡት ያው ለልብሱም አሪፍ ነው፣ ለእናንተም ደግሞ ልክ ስራ አይደል ዘና መባያ ምናምን። ብቻ አረብ ሀገሬ ኑረን መተን በቃ ስራ ስሩ ስሩ ስሩ ስለሚለን በቃ ግርግዳውም አይቀረን መፈግፈግ ነው፣ ቤት ማጽዳት ነው። በቃ እንደዚህ ነው ስራችን። እና ዛሬ እንደዛ ሳደርግ ነው የዋልኩት። ልብስ ምናምን ሳጣጥበ አልኩኝ እንደገና ደግሞ ፀሐይ በጣም ፀሐይ ነበር ዛሬ እና ዝናብ ሊዘንብ ነው መሰል አላቅም። ፀሐዩ ግን በጣም ሀይለኛ ነበረ እና ሲደራርቅልኝ ደግሞ ልብሶቼ እንደዚህ እያደረግኩኝ ያጣጠፍኩኝ የሰታተርኩኝ ነው የዋልኩት። የዛሬ ውሉ እንግዲህ ይህንን ይመስል ነበር እላችኋለኝ ውዶችዬ ቪዲዮን ላይክ ሸር፣ ሰብስክራይብ ማድረጋችን እንዳትረሱ። አስተያየት ካላችሁን ኮሜንት ላይ ያስቀምጡልኝ በቀጣይ እስከምመልስ አላህ ሰላማችን ብዙት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።